የእኛን ቴዎሎጂ ከእመቤታችን ብቻ ጋር የሚያገናኙት ሞኞች አሉ። አይደለም ሰውነትን የካደ ኢየሱስነት ደግሞ ይለ ኢየሱስ ማለት ከሁለት አካል አንድ አካል የጠጣ ነው፣ ደም የተቀዳ ከድንግል ማርያም ነው። ድንግል ማርያም ማለት ለጠጣ ነው፣ ደም ጽዋችን ናት። የእናትና ልጅ ቴዎሎጂ ያደረጋችሁት አይነት ነገር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 ሰላም፣ የሀሌታ ቤተሰቦች እንደምን አላችሁ? እያያችሁ ያላችሁት ሀሌታ ነው። እንደተለመደው በተለያዩ ርዕሶች ላይ እንግዳዎችን እያመጣን እንደምንነጋገር ይታወቃል። ዛሬም ደግሞ ምላሽ እንዲሰጡን የጋበዝናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ መምህር ናቸው። ሊቀ ሊቃውንት ስሙር አላምሮው ይባላሉ። ከእሳቸው ጋር በአነሳነው ርዕስ ዙሪያ ሰፋ ያለ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ማስተዋል ስላይኑ ነኝ። መምህር፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። ጥሪያችን አክብረው ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። መልካም መምህር ምናልባት ከተገናኘን አይቀር ባነሳው ጥሩ ነው ብዬ የማስበው ጥያቄ አለ። ብዙ ጊዜ ቤተክርስቲያን የውስጥ ችግሮች ሲፈጠሩ የተወሰኑ ችግሮች እንበላቸው የተወሰኑ ነገሮች ሲፈጠሩ ከቤተክርስቲያን ውጭ ያሉ ሰዎች የተለያየ ሀሳብ፣ አስተያየት ይሰጣሉ ቤተክርስቲያናችን ላይ። የቅርቡን ማስታወስ እንችላለን። ለምሳሌ የብፁዕነታቸውን ንግግር ተከትሎ ጳጳሳቱ ነቅተዋል፣ የቀሩን እነ እከሌ ናቸው የሚሉ አይነት ድምፆች እንሰማለን። ከዛ ውጭ ሌላው ምናልባት ማብራሪያ እንዲሰጡበት የምፈልገው ነገር የኢትዮጵያ ቤተ ክርስቲያን ሰብአዊ ቴዎሎጂ ነው ያላት የሚል አይነት ደግሞ ክስ ወይም ደግሞ የውሸት ትምህርት ልንል እንችላለን በቤተ ክርስቲያን ላይ ሲነሳ ሰምተናልና ይህ እንዴት ይታያል? በእኛ ቤተ ክርስቲያን እንግዲህ የእናትና ልጅ ቴዎሎጂ ያደረጋችሁት አይነት ነገር አስተያየት ሲሰጥ ሰምተናልና እዚህ ላይ የተወሰነ ማብራሪያ ቢሰጡን ከተገናኘን አይቀር በጣም ደስ ይለኛል። ቤተክርስቲያናችን እግዚአብሔር አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ የምትሰብክበት ወንጌል ነው ያለ እግዚአብሔር ወይም እግዚአብሔር ወልድ ኢየሱስ ክርስቶስ ዓለምን ያዳነው ነው ደግሞ ስጋን ለብሶ ነው። ስጋን ለብሶ ያዳነው ዓለም ከነገረ ማርያም ጋር አለመገናኘት አይችልም። ስጋን ለብሶ ያዳነው ዓለም እና ደራሲያን ሊቃውንት ምን ይላሉ? አይኑ ዘተገብረ ፈው ስም እንቅድመት ተወለድ ይድንግል ቤተ ክህነት ወንግስ ከንግስ ወይም ደግሞ ከነገደ ይሁዳ ሌዊ ማለት ከነገደ ሌዋውያን ከነሱም ከነገደ ይሁዳ ከቤተ መንግስትና ከቤተ ክህነት ሳት ወጪ ማለት ነው። ከሌዊና ከይሁዳ ነገድ በአባቷና በእናቷ እንደዚያ ስለሆነች ማለት ነው። ከነዚህ ሳት መጪ ሳት ወለጂ የተደረገ ድህነት ምንድን ነው ይላል። የለም እኮ መድኃኒት አለም ከሆነ ደመጽጌ ክርስቶስ የልጅሽ ደም ወይም የአበባ ልጅሽ የሚለው ጽጌ ማለት ነው ጽጌ አበባ ልጇ ነው አበባው የበቀለባት ግንድ ደግሞ ድንግል ማርያም ናት ስለዚህ አበባ ማለት ኢየሱስ ክርስቶስ ነው ስለዚህ የልጅሽ ወይም የአበባሽ ደም የአለም መድኃኒት ሆነ ነው የሚለው ድንግል ማርያም ሳትወለድ እግዚአብሔር ነበር አይደል እግዚአብሔር ወልድ ነበር ስጋ ሳይለብስ ቅድመ አለም ነበር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 እና ድንግል ማርያምን አሁን የቤተ ክርስቲያን ሊቃውንት መሰረተ ሕይወት ማርያም ወጥንተ መድኃኒት ዘንድ ቀድሙ ሲሉ እንዴት መሰረት ይሏታል? መሰረት ክርስቶስ እንዴ። ይቅርና ቅዱስ ጳውሎስ በሐዋርያትና በነቢያት መሰረት ታንጻቸዋል ይል። እንዲሁ እነ ቅዱስ ጳውሎስ እና ነቢዩ ኢሳያስ መሰረት ከተባሉ ድንግል ማርያም አሁን ክርስቶስን በመውለዷ ምክንያት የሕይወት መሰረት ብትባል ምን እንደሆነ ችግሩ እኔ ሁሉ አይገባኝ። የሚገርም በሐዋርያትና በነቢያት መሰረት ታንጻቸዋል ይላል። ክርስቶስ አድ እንዴ፣ መሰረታችን ሐዋርያት ነቢያት ምን አገባቸው እኮ ማለት እዚያም ይቻል ነበር። ግን ይህንን ሳይሉ ሰዎች ማርያም ደግሞ ይህንን መሰረት ናት ይላል። መሰረት ማለት በነገራችን ላይ እናት ማለት ጭምር ነው። የድኅነት የተጠነሰሰባትም ለማለት ነው። ምክንያቱም ቅድም እንዳልኩት ድንግል ማርያም ከመኖሯ በፊት እግዚአብሔር ነበረ። ድንግል ማርያም ከመኖሯ በፊት ወልድ ነበረ። እግዚአብሔር ቃል ነበረ፣ እግዚአብሔር ወልድ ነበረ። ዓለምን ግን አላዳነውም። ያዳነው ከድንግል ማርያም ተወልዶ ነው። እናም ድግግሞሽ እንዳይሆን ባጭሩ በነገረ ማርያም በኩል ነው እግዚአብሔር ሰው ሆኖ እኛን ያዳነን። ስለዚህ ነገረ ማርያምን ከካድሽው ሰው መሆኑን ነው የምትክጁ። ባጭሩ ሰውነትን የካደ ኢየሱስነት ደግሞ ይለ። ኢየሱስ ማለት ከሁለት አካል አንድ አካል ሰውንና አምላክን የሚወክል ስም ነው። ሰውንና አምላክ ሰው የሆነ አምላክ፣ አምላክ የሆነ አማኑኤል ማለት እንደዚያ ነው። ኢየሱስ እያለ ስለ አምላክነት ብቻ መናገር ይቻላል? አይቻልም። ኢየሱስ ብሎ ስለ ሰውነት ብቻ መናገር አይቻልም። ስግ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 እግዚአብሔር አብም ወደ ልጁ ነው ያመለከተ። ስለዚህ አይችልም ማለት ነው። የምወደው ልጅ እሱ ነው እሱን ስሙት አለ። እኛ እግዚአብሔር አብን አንሰማም እንዲህ። እኛ በእግዚአብሔር አብ ውስጥ እኮ ምንድነው በኢየሱስ ክርስቶስ ውስጥ አብን እንሰማለን፣ መንፈስ ቅዱስ እንሰማለን። እኛ የምንሰማው ሥላሴን ነው። አሁን ድንግል ማርያምን ሥላሴ ውስጥ ልናመጣ አራተኛ ልናደርጋት አደለም እሱን ስሙት ስላለች ግን እሱን ስሙት ስላለች ግን ክርስቶስ ሰው ተኮር የሆነ ድህነት የለውም ማለት አደለም። በቃ በሰውነቱ ነው ያዳነን አምላክነቱማ ቀድሞም ነበረ። አምላክ ሰው ሳይሆን ግን አልዳንም። አምላክ ሰው ሆኖ፣ ሰው አምላክ ሆኖ የዳንባት የድህነታችን መጠንሰሻ ደግሞ ድንግል ማርያም ናት። እኔ ሁልጊዜ የሚመስለው ምሳሌ ተናገር ልጨርስ። አሁን እዚህ ማርያም ማርያም ለምትላቸው ከተወለደው እንጂ ከወለደችው ጋር ምን ግንኙነት አለ? ሰዎች በጣም በሚያሳዝን ሁኔታ ከዚህ በፊትም ምሳሌው ተጠቅሚያለሁ ይመስለኛል። አንድ ሌላ ሰው ምን ሲል ሰማሁት። አንድ ታዋቂ ፓስተር እዚህ ሸራተን አንድ ባለስልጣን መጣ፣ አለ ባለስልጣኑ መጣ፣ እዚያ ውስጥ አደረ። ሸራተን ውስጥ ተከበበ፣ መንገዱ ተዘጋ። ሸራተን ሰውየው ውስጡ ባደረው ባለስልጣን ምክንያት ተከበረ፣ ተፈራ። ባለስልጣኑ ከወጣ በኋላ ግን ሸራተን ተራ ሆቴል ይሆናል፣ ባለስልጣኑ ወጥቷልና ብሎ ሲናገር ሰማት። አሁን ማርያም ልክ እንደ ሻረታ ናት ይላል። ክርስቶስ መጣ፣ እሱ እስከቆየ ድረስ በእሷ ተከበረች። ከተወለደ እና ከወጣ በኋላ ከእሷ ግን ከእሷ ጉዳይ የለም። ከወለደችው አይደለም ጉዳያችን፣ ከተወለደው ጋር ነው። አሁን እንደው ይህን ሎጂክ የህፃናት ነው። እዚም ላይ ብናነሳው ባለስልጣኑ አሁን እዚህ ሸራተን ሲያድር አስቢው፣ ከተኛበት አልጋ ጋር ተዋህዷል፣ ከጠረጴዛው ጋር ተዋህዷል፣ ከኮርኒሱ ጋር ተዋህዷል፣ ከጣሪያው ጋር ከምኑ ጋር ተዋህዷል። በጣም እኮ የሚገርም ነው። ወይስ እንደው የሰውን ተፈጥሮ አያውቁም እነዚህ ሰዎች ብዬ አስባለሁ። ድንግል ማርያም ክርስቶስ እናት አድርጎ ሲመጣት፣ በማህፀኗ ሲያድር፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ኢየሱስ ብለን የምንጠራበትን ስም ያገኘ ነው። ከእሷ ሰው ሆኖ ነው ከእሷ ተወልዶ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ካለብ ከሸራተን እዛ ሸራተን ካደረ ባለስልጣን ጋር ምን እንደሚያገናኝ ሁሉ አይገባኝም። ከእሷ እኮ ስጋ ከፍሎ ተዋህዷል ተዋዷል። ያ ባለስልጣን ከሸራተን እንጀራ በልቶ ሊሄድ ይችላል፣ ግን ከሸራተን ጋር ተዋህዶ የለውም። አንሶላውን ለብሶት ሊተኛ በሻወሩ ሊታጠብ ይችላል። ቁርሱን፣ ምሳውን፣ እራቱን ሊበላ ይችላል። ከግንቡ ጋራ ግን ከአልጋው ጋራ ከሆቴሉ ጋራ ግን ምንም አይነት ተዋህዶ የለውም። ኢየሱስ ክርስቶስ ሲባል ኮሚቴ ከድንግል ማርያም ከስጋ ስጋ ከነሷ ነፍስ ነስቶ ነው የተወለደው በማይፀኗ ዘጠኝ ወር ከአምስት ቀን ቆይቶ ጡቷን ጠብቶ በጀርባዋ ታዝሎ ሰላሳ ሶስት ዓመት ከእሷ ጋር ወጥቶ ወርዶ ምንድነው አሁን? የእናትና የልጅ ፍቅር ነው ያላቸው። ግንኙነታቸው የልጅና የእናት ነው። የፍጡርና የፈጣሪ አለ፣ ደግሞም የእናትና የልጅ ግንኙነት አለ። እነዚህ ሰዎች የእናትና የልጅ ግንኙነቱን፣ ሰንሰለቱን በጥሰው አፈራርሰው የፈጣሪና የፍጡር ግንኙነት ብቻ ሊያደርጉት ይችላሉ። ይሄማ ከሆነ መወለዱን አስፈለገው? እኛ እናት የሌለውን ጌታ ፈልገን ቢሆን ኖሮ ሳይወለድ ያድነን ነበር እኮ። ግን ወደድንም ጠላንም አባቶች አይደለም ያለው ክርስቶስ እናት አለው። እናቱን አናመልካትም፣ እንወዳታለን። የአዳነን ደግሞ በእሷ ስጋ ነው። የአዳነን በእሷ ስጋ ነው። ደግመዋለሁ ደጋግሜ። መለኮታዊ አካል ድሮም ነበረ። የዮሐንስ ወንጌል ምራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ይሰግዱለታል። ረቂቁን እግዚአብሔር ግዙፍ ስጋ እንዲነሳ ምክንያት የሆነችው ድንግል ማርያም ናት፣ እንደ ቃል ይሁንልኝ ብላ። ስለዚህ እመቤታችን ቅድስት ድንግል ማርያምን ታሳቢ ያላደረገ ድህነት ድህነት ሊሆን አይችልም። ስጋውን ከሰማይ ይዞት አልመጣም። ምናልባት አንዱን ሁልጊዜ የሚመስለው ምሳሌ መስዬ ትምህርቱን፣ ሀሳቡን ለመቋጨት ሰው እንጀራ ፈልጎ የሚመጣለት ምግቡ ወይ በሳህን ነው ወይ በትሪ ነው። ምግብ ነው የፈለኩት ለምን በትሪ አመጣ ይባላል። ማልበላውን ትሪ ለምን አመጣ ይባላል። እንጀራውን እንጂ ትሪን አልፈልግም የማይባል ከሆነ በቅዳሴያችን መግቢያ ላይ አንቲ ውእቱ መሶበ ወርቅ ንጹህ እንላታለን መቤታችንን ንጹህ የወርቅ መሶብ እንተ ውስቴታ መና፣ በውስጡ ረቂቅ መና ያለባት ያ ክርስቶስ ነው። በውስጧ ረቂቅ መና ክርስቶስ ያለባት መሶብ ወርቅ አንቺ ነች እንላታለን። መሶብ ወርቃችን ድንግል ማርያም ነች። መሶብ ወርቃችን ድንግል ማርያም ከሆነች መናው ደግሞ መሶቡ ላይ ያለው መና ክርስቶስ ነው። አሁን መናውን እፈልገዋለሁ መሶቡን ግን አልፈልገው አይባልም። ውሃ ልትጠጭ ፈልገች፣ ውሃ የሚመጣ በብርጭቆ ነው። እኔ የምጠጣውን ውሃ እንጂ አልጠጣውም ብርጭቆ ለምን አመጣው አይባልም። የጠጣ ነው ደም የተቀዳ ከድንግል ማርያም ነው። ድንግል ማርያም ማለት ለጠጣ ነው ደም ጽዋችን ናት። ዓለም ለበላው ለተቆረሰው ስጋ የህይወት እንጀራ ሆኖ ለመጣው ለተወለደው ጌታ መሶቡ ናት። ያ ማለት ማለት ነው። ስጋን የሰጠች ስጋን ያቀረበች የፈጠረውን ስጋ እንዲዋህድ ምክንያት የሆነች እሷ ናት እና ውሃ ፈልጋለው ብርጭቆ አልፈልግም ሊባል አይችልም። እንደውም የድንግል ማርያም መሶብና ብርጭቆ ብቻ ብለን አቅልለን የምንተው አይደለም ብርጭቆ ውሃ አያመነጭ ውሃ ይቀዳበታል እንጂ ድንግል ማርያም እኮ ደሙ የተቀዳ ከእሷ ነው። እንጀራ የሚያስገኝ መሶብ የለም። ድንግል ማርያም ግን ክርስቶስ የህይወት እንጀራ ነኝ ብሎ የተና የህይወት እንጀራ አልነበረም ክርስቶስ ይታወቀን። አለ የሚበላ ስጋ አልነበረውም፣ ከመወለዱ በፊት። የህይወት እንጀራ ነኝ እንዲል ምክንያት የሆነችው እኮ ድንግል ማርያም ናት። ከአብ በመወለዱ አይደለም የህይወት እንጀራ የሆነው ከድንግል ማርያም ሲወለድ ነው። የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል እያሉ ሐዋርያት የጻፉት ከድንግል ማርያም ሲወለድ ነው። ምክንያቱም ቅድመ ዓለም ከአብ የተወለደው ልደት የሚፈስ ደም የለውም። ስለዚህ የሚፈሰውን ደም የሰጠችን ያገኘንባት፣ የህይወታችን ደም የተቀዳባት ጽዋ ድንግል ማርያም ናት። የህይወት እንጀራ የተቆረሰባት መሶባችን ድንግል ማርያም ናት እና ቡና ፈልጋለሁ ሲኒ አልፈልግም ቢባል ቡናውን አየር ላይ ሊያመጣ የሚችል አስተናጋጅ የለም። ክርስትናም ለዚህ ነው ክርስቶስን ፈልገዋለሁ፣ ክርስቶስ ክርስቶስ የሆነባት የተወለደባት ድንግል ማርያም እጠላለሁ ብሎ ደግሞ ይባላል እኮ አለ ጠላታችሁ በደም የሚል መጽሐፍ ላይ ሰው ይህንን መጽሐፍ ተሸክሞ ኖሮ ድንግል ማርያምን በዚህ ደረጃ መጥላት አግባብ አይደለም። በነገራችን ላይ ድንግል ማርያም እኮ ታመልኳታል። በጣም የሚገርመው ድንግል ማርያምን የሚያመልኩ ሰዎችን ባወገዘች ቤተክርስቲያን ነው እየኖር ያለ ነው እንዲያውቁት። በዚህ በአረብ ምድር አካባቢ በአራተኛው ክፍለ ዘመን አካባቢ ይመስለኛል ዘመኑን ካልተሳሳትኩ ድንግል ማርያምን የሚያመልኩ ሰዎች ነበሩ። እነዚያን ድንግል ማርያምን እንደ አምላክ የሚያመልኩ ሰዎችን ያወገዘች ቤተክርስቲያን ናት ያለችን እኛ የምኖርባት ቤተክርስቲያን። ከተገቢው በላይ ክብር እንስጥ ሲሉ እንደ አምላክ እናድርግ ሲሉ ያወገዘች ቤተክርስቲያን ናት። እችን ቤተክርስቲያን ባለማወቅ የምናመልካት ይመስላቸዋል፣ ግን እናከብራታለን እና ነገረ ድህነታችን ነገረ ድህነታችን ስናስብ፣ ክርስቶስ የሚለውን ስም ስናስብ፣ ክርስቶስ የሚለውን ጌታ ስናስብ፣ ጌታ ጌታ የሆነን መድኃኒት የሆነን ቤዛ የሆነን በእሷ ስጋ ነው ከእሷ የነሳውን ስጋ ይዞ ነው ከእሷ የነሳውን ስጋ ይዞ ካዳነን ከእሷ የወሰደው እንደሚይዞ ካዳነን፣ እኛ እመቤታችን ቅድስት ድንግል ማርያም ድህነታችን ላይ እጅግ በጣም ትልቅ አስተዋጽኦ ያደረገች ሴት ናት እና እንወዳታለን፣ እናከብራታለን፣ እናመሰግናታለን። እንደ ክርስቶስ ተሰቅላለች ማለት ግን የለም። መልካም መምህር፣ በጣም ጥሩ ጊዜ ነው ያሳለፍነው። በጣም አመሰግናለሁ። ጊዜ ይስጥልኝ። ዳግም በሌላ እረስ እንገናኛለን ብዬ ተስፋ አደርጋለሁ። እሺ እግዚአብሔር